መደመር መንግስትን መጽሐፍ እንግዲህ እንደኔ አይቼዋለሁ። መጽሐፉን ገዝቼ እያነበብኩ ነው ያለሁት። በዚ ውስጥ በርካታ ከዚህ ቀደም የተጻፉ ሶስት መጽሐፎች አሉ። መደመር፣ የመደመር ትውልድ የሚሉና አሁን ደግሞ የመደመር መንግስት የሚል መጽሐፍ ላይ ደርሷል ተከታታይነት ያለው እሳቤው ሀገርኛ የሆነ መጽሐፍ ነው እና ለትውልዱ በጣም ይጠቅማል። ይህም ማለት መሪያችን ካላቸው ጊዜ ላይ አጣበው ነው። እንግዲህ ሀገር እንዴት እንደምትመራ ትላንት ከመጣንበት አንስቶ ነገን የተለመ መጽሐፍ ነው። ይሄ ደግሞ ምን ላይ እንደምንደርስ አመላካሽ ነው ብዬ አስባለሁ ማለት ነው። ስለዚህ የሚጽፍ መሪ የሚያነብን ትውልድ ይገነባል። በመተባበር በመቀናጀት ሀገርን በማሳደግ እያንዳንዱ ሰው ያለውን ሚና ማንንም ከማንም ሳይለይ ሁሉም በአንድነት የሚጣል የሚነሳ ኖሮ ሳይሆን የሁሉ ልዩነት በአንድ ሀገርን እንደሚያሳድግ ያየሁበት መጽሐፍ ነው። ያ ደግሞ ለሀገራችን ኢኮኖሚም፣ ፖለቲካም ለእያንዳንዱ እድገታችን ኢቭን ለሀገራችን ትልቅነት ጭምር ያለውን ትልቅ ሚና አይቻለሁኝም። ትላንትና ይዘነው ከመጣነው ብዙ እዳ አንጻር በቀጣይ ሀገራችን እንዴት አድርገንን ገንባት እንዴት አድርገን ገጽታችንን በአለም ላይ ያለንን ኢንፍሉዌንስ እንዴት አድርገን ከቀድሞ በተሻለ መልኩ እንመልስ የሚለውን እንድናይ አይኖቻችንን የሚከፍት ሆኖ አግኝቻለሁ። መጽሐፉንና ሁሉም ሰው ስፔሻሊ ወጣቶች እንዲያነቡት በጣም ኢንካሬጅ አደርጋለሁ።